አመሰግናለሁ። በመጀመሪያ ለመላው የሀገራችን ህዝቦች በተለይ ደግሞ ለአዲስ አበባ ከተማ ነዋሪዎች እንኳን ለሰባተኛው ዓመት የለውጡ ጉዞ ሁላችንንም በሰላም አደረሰን ማለት እፈልጋለሁ። በሀገራችን ከነበረው ፖለቲካ ሁኔታ ጋር ተያይዞ 2010 በፊት ይሄ ለውጥ እንዲመጣ በርካታ ገፊ ምክንያቶች ነበሩ። በወሳኝ መልኩ ለውጡ አዲስ ነገር የመሻት ህዝቡ በተለይ ህዝቡ ጋር አዲስ ነገር የመሻት አዲስ ነገር የመሻት ከምን ስንልም በወሳኝ መልኩ የአስተዳደራዊ ስርአቱ መንግስት በወቅቱ የነበረው መንግስት ጋር የነበሩ ጉድለቶች፣ ስህተቶች ጋር ተያይዞ እነዚህ ጉዳዮች እንዲሻሻሉ፣ እንዲቀየሩ በከፍተኛ ሁኔታ የሞገተበት ሁኔታ ነው የነበረው። ከዚህ አንጻር አንዱ የፍትሐዊነት ጉዳይ፣ የአሳታፊነት ጉዳይ የፖለቲካ ስርአቱ ሁሉንም ኢትዮጵያውያን በጋራ የማሰለፍ በጋራ አገር ጉዳይ ላይ የማሳተፍና ባለቤት ከማድረግ ተጠቃሚ ከማድረግ ጋር የነበረው የአደረጃጀትም የእሳቤም ችግሮች ከመኖራቸው ጋር ተያይዞ ይህንን ኖ አይሆንም ብሎ ህዝቡ በከፍተኛ ሁኔታ ያነሳበት ሁኔታ አለ። በኢኮኖሚ ስርዓት ውስጥም ኢኮኖሚው ህዝቡ ባለው ሀብት እና ሪሶርስ ልክ እኩል ተጠቃሚ ከመሆኑ ጋር ፍታዊ ተጠቃሚ ከሆኑ ጋር ተያይዞ በህዝብ ውስጥ በተለያዩ መልኩ በተለያዩ የነበሩ መድረኮችም ስብሰባዎችም በማህበራዊ ሚዲያውም በተለያዩ ሚዲያዎችም ይሞገት የነበረበት እና ትክክል አይደለም የሚል ጥያቄዎች ይነሱ የነበሩ መንግስት ደግሞ እነዚህን ጉዳዮች ይዞ በአግባቡ በፈቶ ከመሄድ ጋር ተያይዞ በአዳዲስ ሂሳቢያዎች ላይ ጉዳዩን ቃኝቶ ህዝቡን ፍላጎት ምንድን ነው የሚለውን ቀድሞ አይቶ አስቦ ከመፍታት ጋር ተያይዞ በፓርቲ ውስጥም በወቅቱ በነበረው በኢህአዴግ ውስጥም እነዚያ ነገሮች ችግሮች የኖረው ከመሆናቸው ጋር ተያይዞ በራሱ በ ድርጅት ውስጥም እንደዚህ ያን ጉዳዮች መፈታት አለባቸው፣ መሻሻል አለባቸው፣ መቀየር አለባቸው የሚል በከፍተኛ ሁኔታ ሀሳብ በሀሳብ የሚሞጉቱ ነገር ግን ደግሞ ያንን ማይንቴን አድርጎ ማስቀጠል የሚፈልጉ ሀይሎች የነብሩ ከመሆናቸው ጋር ተያይዞ የነዚህ በውስጡ በድርጅት ውስጥም በውጭ ደግሞ ህዝቡ በምልአተ ህዝብ ውስጥም የነበረው ከፍተኛ የሆነ የህዝብ ፍላጎት ይሄ የህዝብ ፍላጎት ደግሞ ፕሮፐርሊ ካለመስተናገዱ ጋር ተያይዞ በመድረኮቹ ከሚያነሳቸው ሀሳቦች ባለፈ በአደባባይም ከፍ ስልም ብረሰብ በተለይ ወጣቱም በአመፅም ጭምር የገለጸበት ከመሆኑ ጋር ተያይዞ ለውጡ እንዲመጣ ምክንያት አድርጎታል ማለት ነው። በሌላኛው መልኩ ደግሞ በትልቁ ዲሞክራሲ የህዝቦች የዜጎች የተደራጁ ቡድኖች የዲሞክራሲ ጥያቄ እንዲመለስ ከማድረግ ጋር ተያይዞ የተሟላ ዲሞክራሲ ስርዓት በስሙ ካልሆነ በስተቀር የተሟላ ዲሞክራሲ ከማረጋገጥ ጋር ተያይዞ ሰፊ ችግር የነበረ ከመሆኑ ጋር ተያይዞ እነዚህ መሆን አለባቸው፣ መፈጸም አለባቸው፣ መከናወን አለባቸው፣ መረጋገጥ አለባቸው የሚል በተለያየ መልኩ የነበረበት ሁኔታ ከመሆኑ ጋር ተያይዞ እነዚህ በርከት ባሉ መልኩ የነሱ የነበሩ የለውጡ ፍላጎቶች ተደማምረው በስልጣን ላይ ባለው ገዢ ፓርቲ ውስጥም ድርጅት ውስጥም እነዚህ ለውጡ ተገቢ ነው የሚለው ኃይል ጋር በውስጥም ከውጭም ጋር ተመጋግቦ ለውጡ እንዲወለድ ምክንያት ሆነዋል ማለት